አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ደህና የተከበሯችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላሂ። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ያደረጋችሁ የአረብ ሀገር እህቶች ይህንን ቪዲዮ ያው ትንሽ ኩይት ያለ ነው፣ ግን እስኪ ተመልከቱት ልብ ብላችሁ። እንደዚህ አይነት ሙይድ ሁላችንንም ስላለንበት ማለት ነው። እች ልጅ እንግዲህ ሴትዮዋ ስራ ቦታ ሆና እሷ ናት በካሜራ እየተከታተለቻት፣ አሰሪዋ ናት የወሰደቻት እና እንደምታዩት ህፃን ነው የምትይዘው። እና እዚህ ክላስ ለህፃን መቆጣጠሪያ የተቀመጠ ካሜራ አለ። እሷም ሴትዮዋ ስራ ቦታ ሁና እያየቻት። ይች የመደምቀ መምህታችን እንግዲህ እንደምታዋት ብቻዋን ታወራለች፣ ትስቃለች፣ ልጁን አቅፋ ከዚያ ደግሞ ሻይዋንም በጎን አስቀምጣ ብርጭቆዋን ብድግ እያደረገች ሻይዋን ፉት እያለች ልክ አብሯት ሰው እንዳለ ትስቃለች። ህፃኑንም ታወራዋለች ምናምን፣ በጣም የምትገርም ናትየው የህፃኑን ህፃኖች የሚጠቡት መሳሳ አለ አይደለ የጦጧፍ የመሰለ እንግዲህ እሱን የልጁን ብድክ አድርጋ ወዲያው አደረገችው። ተመልከቱ። በዚህን ጊዜ ነው እንግዲህ የሴትዮዋ ወሽመጥ የተቆረጠውና ሴትዮዋ ካሜራዋን ዘግታ እንደተናገረችውም ካሜራዋን ዘግቼ ድጋሜ ለልጁ እንዲያተሰጠው እየበረርኩኝ ወደ ቤት ይሄርኩኝ ትላለችና ሴትዮዋ እንግዲህ ስትናገር እዚህ ቪዲዮ ላይ በጣም ገርሟታል። ወደዛ ባዞር፣ ወደዚህ ባዞር ሰው የለም። ስልክም አይደለም የምታወራው። በቃ ብቻዋን እንደምታዋት እንግዲህ ታወራለች፣ ትስቃለች፣ እንደምታዋት ግንጭሏን ጅሏን ትይዛለች። አጂብ። በነገራችሁን ላይ ሁላችሁንም እንደዚህ ነን፣ ብቻችንን እናወራለን፣ እንስቃለን፣ አብሮን ሰው ያለ እስከሚመስል ድረስ አብዛኛው የአረብ አገር ሰው እንደዚህ ነው። እኔን ጨምረው ማለት ነው ብቻዬን አወራለሁ እንደ ብቲ፣ ሱብሃንአላህ እንደ ጊዜ ግርም ይለኛል። በተለይ የሆነ ነገር ካሰብኩኝ ወይ የሆነ ያበሳጨኝ ነገር ካለ ያንን ያንን ያሰብኩ ብቻዬን አወራለሁ። የሚያስቅ ሆነ ደግሞ እስቃለሁ፣ ብቻዬን እቆጣለሁ። እንደዚህ ነው የኛ ህይወት። ምክንያቱም ሲከፋንም ስንደሰትም ከታገባችሁ ነው የምናወራው። ሰው ምናምን ከሌለ ከባድ ነው። ያለን አማራጭ ከራሳችሁን ነገር ማውራትና መሳቅ ነው። ከዛ ትንሽ ድንቀታችንን መርሳት እና ቤተሰብ እንግዲህ ሴትዮዋን በጣም ገርሟታል። እሷ ብቻ ሳትሆን ብዙ አረቦች የተገረሙበት ቪዲዮ ነው እና እንግዲህ እዚህ ጋር ካሜራ መኖሩን እረስታ ይሆን እንዲሁም ደግሞ አታውቂ ይሆን። እውነት ነው የምላችሁ እንደዚህ አይነት ካሜራ ያለበት ቦታ ብታቅ ጥንቃቄ ታደርጋለች። ምክንያቱም እንደሚያዩዋት እና እንደሚከታተሏት ስለምታውቅ አሁን ላይ በየቦታው ያለ ነገር ምንድነው፣ በየቤቱ በቃ ሁሉ ነገር እንግዲህ። ይህን የምታዩት ካሜራ ከአለማችን ትንሹ ካሜራ ነው። ምንም አይታይም፣ ምንም አይታይም። እንደምታዩት ግን ቦታውን ጽድት አድርጎ ነው የሚያሳዩ። አሁን በዚች ትንሽዬ ነገር ጠጠር የምታህል ነገር በዚቹ ነገር የተቀረጸ ይመስላችኋል ስታስቡት፣ እንዴት እኮ እንደሚያሳይ ጽድት አድርጎ ነው። እና ደግሞ በዚህ የተቀመጠ ነገር ያው ላይቭ ላይ ነው መከታተል የሚችሉት እነሱ የትም ሆነው፣ ቀጥታ ስርጭት እንደ ቲክታክ እንደ ላይቭ እንደምትከታተሉት፣ እነሱ ስራ ቦታ ሆነው ይከታተላችኋል ማለት ነው። እንግዲህ ሽንት ቤትም እንደምታዩት፣ ሻወር ቤትም የነገር አብዛኛው ቤት አለ እየተባለ ነው። ሰውም ጥርጣሬ ያለ ነው ምክንያቱም አያስታውቅም እንዲም ተውቴ ካራ ፊሽ ስር ቢደብቁት ጣራ ላይ ቢደብቁት እና ምንም እንትን አሁን ይሄነ ሽሃን በሽሃን ነው የሚሰራው። ሽሃን ከተደረገ በኋላ ቁጭ አድርገው አሁን እኛ የምናስበው ተላልቅ ካሜራ ተረክቦ እንትን የመብራት ፊሽ ላይ ተረክቦ የሚሰራውን በኔት የሚሰራውን ነው የምናቀው። እንዴዚህ አይነቶች ደግሞ ምን ቢየረን ጋር አርቱ በሽሃን አሁን ለምሳሌ ማይክ አለ። ማይክ አሁን ከስልካችሁ ረክባችሁ እንዲሰማ የሚሰራ አለ። ከዛ ደግሞ ሽሃን አርጋችሁ በሽሃን የሚሰራል ልክ እንደዛ ማለት ነው። ቻርጅ ይደረጋል። ከዛ የትም ቦታ ማስቀመጥ ይችላሉ። ሽሃን እስካለቀ እንትን ማለት ይችላል። ባትሪ እስካለቀ ይገርምም ግን፣ አሁን እቺን ነገር ከላሳችሁ ጣራ ላይ ቢያደርጉት፣ ከላሳችሁ አልጋችሁ ላይ ግርግዳው ላይ ቢያደርጉት፣ ምንም የማያስተው ከግርግዳው ጋር ተመሳሳይ በፈለጋችሁት አልዋን አሽካል ከረብ አለ እንደዚህ አይነት ነገርና አላህ ያዘነላቸውና አላህን የሚፈሩ ሰዎች ካልሆኑ በስተቀር የሚገርም ነው። በአሁኑ ሰዓት እንግዲህ ይችን ነገር የትም ቦታ መረከብ ይችላሉ። የትም ቦታ ቁጭ አድርገው እናንተን መከታተል ይችላሉ። እናንተ የለም ብላችሁ መቼም ሰውን አንጉድ እኮ ነው ደሞኛ፣ ከሰው ቤት ያለን ሰዎች ከኛ ትንሽዬ ነገር ነው የሚፈልጉት። እናንተ አይ ካሜራ የለም ብላችሁ እንዲፈልጋችሁ ስትበሉ፣ እንዲፈልጋችሁ ስትጠጡ፣ እንዲፈልጋችሁ ስልክ እምታወሩ ከሆነ እነሱ እንግዲህ ይሄን ይሄን ነገር ባይናቸው ካዩ አለቀልን ማለት ነው። ጭራሽ ሽንት ቤት እንጂ ሽንት ቤት እንኳን እንዲያጋጥመኝ ከባር ነው። እና ዘመናዊ ነው እያሉ በአሁኑ ሰዓት እንደምታዩ ቴክኖሎጂ በየቦታዎች ነገር ቆጭ አደርጓታል። የሚያሳየው ደግሞ በዚህ መልኩ ነው። የሚገርምና የሚደንቅ ነው። ሱብሃንላ ጭራሽ አሁን እቺ እንዲሁ አሁን እቺ ምን ነው ትቀራጸች የምትበለዎች አሁን የሰው መሰል ቪዲዮ ቀርጻ የምትይዝ ይመስላችኋል? ስታስባት አትመስልም፣ ጭራሽ አትመስልም። በጣም ትንሽ ናት፣ ግን ደግሞ ሻሃን ከተደረገች እየሰራች ሳምንት ሙሉ ትቆጥ ቆያለች። ፉል ሻሃን አድርገው አሁን የትም ቦታ አሁን ኢትዮጵያ ላይ ፈተና ምናምን የሚሰሩ ዩቲዩበሮች አሉ። አሁን እነዛን ልክ እነዛም የሚሰሩበት ካሜራ በነገራችን ላይ ይቺ ካሜራ ኢትዮጵያ ብዙ ተበሩ ከውጭ ሀገር ነው የሚያስገባት በጣም አደገኛ እና ከባድ ስለሆነች የተወራት አትገኝም ማለት ነው። እና ይችን ነው እንግዲህ ወስደው ቁጭ ያደርጋሉ። ግድግዳው ልጥፍ ያደርጓታል እንደ ማግኔት ነገር እና ትይዛለች። አያችሁ አያችሁ፣ እንዴት እንደሚያደርጋት ማግኔት። እንግዲህ የሆነ ቦታ ላይ ዝም ብላችሁ ልጥፍ ስታደርጉት ልክ ነው የሚለው ልክ እንደዛ ማለት ነው። ጣራው ላይ ቁጭ ያደርጓታል፣ አትታይም። ከግድግዳው ጋርም ተመሳሳይ ሊያደርጉት ይችላሉ፣ ከቀለሙ ጋር ማለት ነው። ስለዚህ አሁን በዚች ነው ብዙ ሰው እየተሸወደ እና እያለቀሰ ያለው። የሚገርም ነው አኪራ ዘመን። የእውነት ከእንደዚህ አይነት ጉድ እንኳ ፈጣሪ ይጠብቀን። እና አሁን እንግዲህ ሻወር ቤትም ያው ውሃ የማይገባ ሆኖ ነው ሻወር ቤት የሚያደርጉት። በነገራችን ላይ ውሃ ላይ ውሃም እኮ ላይ ይገባ ይችላል። ሻወር ቤት እንደዚህ ቁጭ አድርገው እናንተ አታውቁ፣ እናንተ ጎዳቸውን አታዩም። እነሱ እንግዲህ ቁጭ ብለው በላይ ይከታተላሉ። ጭራሽ ሽንት ቤትን ወስዶ ያሳያል እንደዲያፋር እኛ ቤተሰብ እንግዲህ እንደምታዩት ነው። ለቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ያደረጋችሁ እና ደግሞ ሰሞኑን የዋንዲት የመድያም ቅመም እውነት ልትጀግና ብያታለሁ። የምር እንወመናችሁ ጀግና ነበረች እና ቤት ውስጥ እህትዮዋ አገላገለችም ስታገላገለኝ አላየኋትም። ጊዜ መን ይህንን ሰውነቷል እንትን አልኩት። ሆን ባጨቋት ከዚያ ስልክ ጠፍቶ ነበረ። ስልክ ሁለት ቀን ሲፈለግ ጠፋ። ከዛ ዛሬ ምንም ቢፈጣጥሩ ነው ከለኞች ካላመጣሽ አለችኝ። የቤት ውስጥ ትንሽ ልጅ አለች እና ትንሽ ያሟታል። እሷ አንስታው ስልክ አንስታ ቻርጀ ሲዘጋባት ያገኘችበት ቦታ ጉረንጉድ ውስጥ ነው የምትደብቀው እንደዛ ጠፍቶ ሁለት ቀን ተፈለገ ጠፋ። ከዛ ቢፈለጋ አላገኘሁትም አልኳት። ስልክሽን አንቺ ስልኩ ሲገኝ አንቺ ስልክ ትሰጥሻለች አለችኝ ማለት ነው። ከዛ ስልኬን አልሰጥሽም የፈለግሽን አንጪ፣ ይፈለጋል ቤት ውስጥ ነው። የትምል ታደርጓችሁ ነው። ስለዚህ ስልክ የኔን ስልክ ለምን ሲባል እሰጥሻለሁ? ለምን አስፈለገ የኔ ስልክ አልኳት። ከዛ አይሆንም አለች እና ስልኬን ልትነግጣኝ በጉልበት ሞከረች ማለት ነው። ከዛ አልሰጥሽም ብያ ተፈላፊ ተነጋግረን ዞር ብዬ እቃው እያጠቁ መታ በጥፊ መታችን፣ ተያያዝን፣ አገላገለችን። ከዛ ሴጣን የሚፈልገውን ካደረገው በኋላ ካባላም በኋላ ስልኩ ተገኘ ማለት ነው። በስተ መጨረሻ እኔ ወደ ቢሮ ሄዳለው ብዬ ልብሴን ሰብስቤ ሻንጤን ይዤ በር ላይ ኮንኩ፣ በኋላ ስልኩ ተገኘ አሉ፣ ሰውየው መጣ። ከዛ አይሆንም፣ ፖሊስ እጠራለሁ፣ ይህ እንደዚህ ባጭርሽኛል አለች። ከዛ ጥሪ፣ ካሜራሽን አውጪ አልኳት። ጥሪና ፖሊስ፣ ጥሪና ካሜራሽን አውጪ። ማን መቶ እንደተመታ መጀመሪያ ይታያል። ካሜራሽን አውጪ፣ ችግር የለብኝም፣ ጥሪ ፖሊስ አልኳት። ሰውየው በቃ ይሄ እንደዚህ በቃ ንስልኩ ከተገኘ አንቺ ይቅርታ ጠይቂልኝ። ከዛ አልጠይቅም፣ እንድሰራ ከፈለገ ይሰራለሁ፣ እንድሰራ ካልፈለገች ወደ ቢሮ መልሰኛ አልኩት። ከዛ በቃ ትሬ ግባ ምናምን አለ። ሲገባው እስካሁን ምንም አላወራችም ማለት ነው። ጥፌን ቀመስኩ እኔም እጅ አልሰጠሁም። አንገት እና አንገት አንድ አድርጌ ዋጨርኳት ማለት ነው ዛሬ እና አንዳንዴ ዝም ስትሏቸው ሞኝ ተመስላችኋል። በጣም ልጅ እንመስላችኋለን፣ በጣም ጩጭ እንመስላችኋለን። ግን በደንብ እናውቃለን። መብቴ ምንድነው ግዴታዬ ምንድነው የሚለውን እናውቃለን። እየመታች እንድታኖረኝ አይደለም የመጣሁት ሰርቼ ጉልበቴን አፍስሼ ገንዘቤ ለመውሰድ ለመቀበል እንጂ ከጉልበት ያነሰ ያለፈ ነገር ለማድረግ አይደለም። እየመታችን እየደበደበችኝ አኑርሻለሁ የሚል ህግ የለም። እንደዚህ የሚል ህግ የለም በየትኛውም ሀገር ማለት ነው እና ዛሬ